ላ ላጃንላትኩም ምላ ምንም ማድረግ አይቻልም። አበርሸና ሩታ ከኛ ኢትዮጵያውያን አልፎ እንግዲህ የአረብ ልጆችም እየወደዷቸው ነው ያሉት ማለት ነው። ውድ ቤተሰቦቼ የሰው መውደድ ይስጣችሁ። ወንዶች እየሰው መውደድ ይስጣችሁ። አብርሽና ሩታ እንኳንም ለሀገራችሁ አበቃችሁ። የእውነት እጅግ በጣም ደስ ብሎኛል ማለት ነው። የማዳም ልጆች እንዴት እንደሚሉ አያችሁ አይደለ? አልሀምድሊላሂ አሰላመ ሩታዬ የገልቢ እያሏት ነው ያሉት ማለት ነው። ከዱባይ ወደ ኢትዮጵያ ወደ ሀገራችሁ በመመለሳችሁ እያሉ ነው። መልካም ምኞታቸውን እየተመኙላቸው ነው ያሉት ማለት ነው። ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ እስከመጨረሻው ከኔ ጋር ሆኖ እንዲሁም ደግሞ የያዙትን ሻንጣ አይታችሁ እሬ ለምትሉ ደህና ናችሁ፣ እንዴት ናችሁ? የማዳም በጎች ረተቡላቸው፣ የማዳም በጎች ታድጎ አደረጉላቸው እያላችሁ እናንተ፣ አቤት ቅናት አቤት የምቀኝነት ጥጌ እናንተ ስከፋ እስከ መቼ ድረስ ነው እንደዚህ እኝኝ እያላችሁ ክረምት የመሰለ የምትቆዩት ማለት ነው። ለማንኛውም ውዶቼ ላይክ እያደረጋችሁ ከኔ ጋር ሆኖ፣ አሰላሙ አሌይኩም ወራህመቱላ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላ ያብዛልኝ። ላላ ብዬወዳችኋለሁ ለቤቴ ወይ ለሳናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮዋል ምልክቱን በመጫን ቤተሰብ ይሆኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታረጉልኝ እና ለምታበረታቱኝ እጅግ በጣም አርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ ወዳጆቼ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የማዳምዬ ልጆች ናቸው ማለት ነው። ላያሳድጋቸው የማዳም ልጆች እንግዲህ ለአብርሽና ለሩታ እንግዲህ ፍቅራቸው እየገለጹላቸው ነው ያሉት ማለት ነው። አልሐምዱሊላ፣ አሰላመ እንኳን በሰላም ገባችሁ ከዱባይ ወደ ኢትዮጵያ በመግባታችሁ ብለው እንግዲህ ፍቅራቸውን እየገለጹላቸው ነው። ምንም ማድረግ አይቻልም ማለት ነው። በቤታቸው በቴሌቪዥን ስክሪን ላይ አብርሽና ሩታ እያዩ መልካም ምኞታቸውን እየገለጹ ነው። እንዶ የሰው መውደድ የሰው ፍቅር ይስጣችሁ። ከምንም በላይ የሰው መውደድ ነው፣ እና የሰው መውደድ ይስጣችሁ። አበርሸና ሩታ የሰው ፍቅር ሰጥቷቸዋል ማለት ነው። የሰው ፍቅር ሰጥቷቸዋል ያው ምስክሩ ይሄ ነው ማለት ነው። ከኛ ከኢትዮጵያውያን አልፎ አረቦች እየወደዷቸው ነው ያሉት ማለት ነው። ምንም ማድረግ አይቻልም፣ ምንም ማድረግ አይቻልም። የምትቃጠሉ ተቃጠሉ፣ እርር በሉ። መቼም ሰው ሲወደድ የሚያንገበግባችሁ እኮ አላችሁ። ለምን ተወደዱ ብላችሁ እንዲህ እንደፈላው ውሃ የሚያንተከትካችሁ ስላላችሁ፣ መልካም የመንተክተክ ጊዜ ይሆንላችሁ። ልጆቹ ተወደዋል፣ በቃ አከተመ ማለት ነው። እና አበርሸና ሩታ፣ የኔ ጀግኖች፣ የኔ አንበሶች፣ እንኳን በሰላም ለሀገራችሁ አበቃችሁ። በጣም ደስ ብሎኛል። ያው ከትላንት ወደ በርቅ ሳርቻለው ማለት ነው። አለው የጠፋው እንዳልመስላችሁ አለው፣ እንደ በመሀል በመሀል እንደዚህ መጥቼ ጣል እያረኩን ያለሁት ማለት ነው እና አለው የጠፋው እንዳይመስላችሁ፣ እንዲ እየመጣው ነው። በሌላም በሌላ ስለመጣው ነው የጠፋሁት ማለት ነው። እናም ውዶችዬ፣ አብርሽና ሮታ በቃ ተወደዋል። የኔ ውዶች፣ የኔ አበቦች፣ ኔ አንበሶች ማለት ነው። እኔ ሀገሬ ልጆች ባይሆን ይቆጨኝ ነበር እና ውዶችዬ፣ እንዲ እንዲህ ነው። እንዲ ነው። ከኛ ከኢትዮጵያውያን አልፎ አረቦች እንደዚህ እየወደዷቸው ነው። አይገርምም። እንደ ማንኛውም ድራማ ምናምን በቴሌቪዥን ስክሪን ናቸው እያዩቸው ነው ያሉት ማለት ነው። ፍቅራቸውን ሩታዬ ገልቢ ሲሉ ምን ተሰማቸው? ደስ አላላቸው? በጣም ነው የተደሰትኩት፣ ምክንያቱም ስለምወዳቸው አብርሽና ሩታ ማለት ነው። እንኳንም በሰላም ገባችሁልን፣ እንኳንም በሰላም ለሀገራችሁ አበቃችሁ። ሌላው ደግሞ ምንድን ነው በጣም የገረመኝ ነገር ማለት ነው አበርሸና ሩታ እንግዲህ ሁለት ሁለት ሻንጣ ይዘዋል ማለት ነው። ያ ከላይ ያለውን አስር አስር ኪሎ የሚፈቀደው ነው ያለሁበት ሀገር ነው የማውቀው ማለት ነው የዱባይ ስምንት ኪሎ እንደሚፈቀድ ባላቅም አላሁ አላቅም እና ከላይ ከትንሹ ጭምር ሶስት ሶስት ይዘዋል ማለት ነው እና እሱን አይተው እሪ እሪ የማዳም በጎች ልብስ አስተካከሉላቸው ሻንጣ ሞሉላቸው ታርጎ አደረጉላቸው ምን ማለት ነው ታርጎ ማድረግ ማለት ታርጎ ማድረግና በጋሪ እንደዚህ ሻንጣ ገፍቶ መሄድ ምን አገናኘው ወይስ እናንተ ቆማችሁ ታርጎ እያስደረጉላቸው አይታችኋል? እናንተ ማለት ነው እናንተ ታርጎ ፊቶች ማለት ነው። እናንተ ቅንቅናሞች መቼ ነው ግን ከነዚህ ልጆች ጭንቅላት ላይ ውርድ የምትሉት ማለት ነው? እኔ ግን አንድ ጥያቄ ልጠይቃችሁ ግን፣ መጥፎ ነገር ማውራት መጥፎ ቪዲዮ መስራት አይሰለቻችሁም? አይደብራችሁም? እኔ በጣም ነው የሚደብረኝ። ባዚ አንድ ነገር ልንገራችሁ፣ ወላሂ ነው ምላችሁ መጥፎ ነገር ስትሰሩ ሁል ጊዜ አንደበታችሁ መጥፎን ነገር እንድትሰሩ ነው የሚያዛችሁ ማለት ነው። እውነቴን ነው የምላችሁ፣ እኔ ስላየሁት ነው። በቃ ጥሩ ነገር አንደበታችሁ እንድታወሩበት አይፈቅድም። በቃ ያ ሁል ጊዜ መጥፎ ነገር እንድታወሩ ነው የምትፈልጉት ማለት ነው። መቼ ነው ከዚህ ከመጥፎ ነገር ከአስቀያሚ ነገር የምትወጡት ማለት ነው? እስኪ አንዳንድ ጊዜ መልካምም ነገር ለማውራት ሞክሩ። እስኪ ሁል ጊዜ በእነሱ ዙሪያ እኝኝኝኝ ማለት አይከብድም? አይደብራችሁ ደግሞ ይሄ ሶስት ሻንጣ የአረብ ሀገር ልብስ መሙላት ብርቅ ነው እንዴ? ለእናንተ ብርቅ ነው? አረብ ሀገር ላይ ቁጭ ብላችሁ ለአረብ ሀገር ሰልባጅ ስታወሩ ግን ትንሽ እንኳ አይቀፋችሁ እንዴ? አንድ ምን የመሰለ ልብስ በአርባ ብርና በአምሳ ብር የሚገዛበት ሀገር ላይ ቁጭ ብላችሁ በሀያ ብርና በሀያ አምስት ብር ምን የመሰለ ቢጃማ በሚገዛበት ሀገር ላይ ቁጭ ብላችሁ ስለ አንድ ሻንጣ እና ስለ ሁለት ሻንጣ ስታወሩ አይከብዳችሁ? እንኳን አይደለ ሁለት ሻንጣ ልብስተው እና ዱባይ ሄደው እኮ ምን የመሰለ መኪና፣ ዘመናዊ የሆነ መኪና ገዝተው ነው አገራቸው የሚገቡት። ያ ማለት ታዲያ ማዳም ቅመሞች ናቸው የሚገዙላቸው ማለት ነው። ለአንዳንድ እስኪ አእምሯችሁ ለማሰራት ሞክሩ። በጥላቻ አእምሯችሁ አትምሉት። እንዲ እነሱን ለመጣል ብቻ፣ እነሱ በመጥፎ ነገር እንዲፈረጁ ብቻ ሁልጊዜ ጎንበስ ቀና ማለት አይከብዳችሁም? አይደብራችሁም? እስኪ ወደ ራሳችሁ ተመለሱ። የሚጻፍላችሁን ኮመንት አንዳንዴ ለማየት ሞክሩ። መቼም የሚጻፍላችሁ ኮመንት የምታዩ ነገር ከሆነ ይሄ ቪዲዮ የሰራሁትን ሰው አልወደደልኝም፣ ተመልካች አልወደደልኝም። አንዳንዴ ለራሰሽ ብለሽ ወይም ለራሳችሁ ብላችሁ አይደለም የምሰሩት፣ ተመልካችን ለማስደሰት ጭምር አንዳንዴ የምሰሩት ነገር ይኖራል። ስለዚህ ሁልጊዜ ኝኝ ሪሰርቻችሁ ሰው ለመጣል አትሞክሩ። እውነት ነው እምላችሁ ሰው ለመጣል አትሞክሩ። አንድ ቀን እናንተን ትወድቃላችሁ። ሁልጊዜ ስለ ሰው ጥላቻ እና ስለ ሰው መጥፎ የሚያወራ ሰው እውነት ነው የምላችሁ የሆነ ቀን ራሱ አደናቅፎት ይወድቃል። ለማንኛውም ሰላማችኋን ያብዛልኝ በይ